ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ። በመላለ መሆናችሁ ድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። የጎግና ማጎግ ሰልፍ ተጀምረዋል። ፍጻሜው የት ጋር እንደሚሆን ባይታወቅም፣ ነገር ግን አስፈሪው ጦርነት ተጀምሮ ዛሬ አራተኛ ቀኑን ይዟል ማለት ነው። የምጽአቱ ድምፅ ነው። ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ ላይ መጥቻለሁኝ በእስራኤልና በኢራን መካከል ተቀስቅሶ ዛሬ አራተኛ ቀኑን የያዘ ጦርነት ከሁለቱም ማቅጣጫ ሚሳኤሎች እየተተኮሱ ሺ ኪሎ ሜትሮችን አቋርጠው ሀገሮችን፣ ህዝቦችን፣ ከተሞችን እየመቱ ብዙ ሰዎች እያለቁ ናቸው። በመቶዎች የሚቆጠሩ ሰዎች በኢራን በኩል እየሞቱ መሆናቸው የተገለጸ ሲሆን በእስራኤል በኩል እንደዚሁ ከ20 በላይ ሰዎች መገደላቸው ታውቋል። እንግዲህ እስራኤል ከአራት መቶ በላይ ጀቶችን አሰማርታ ኢራንን በከፍተኛ ደረጃ እየደበደበች ነው የምትገኘው። በኢራን የሚገኙ አየር መቃወሚያዎች የሚሳይል ጸረ ሚሳይሎችን በሙሉ በማውደማ ምክንያት ከእስራኤል እየተዘነዘረባት ያለውን ጥቃት ኢራን ለመከላከል የማትችልበት ደረጃ ላይ ደርሳ ነው ያለችው ማለት ነው። ከዚህ የተነሳ ኢራናውያን ከዶናልድ ትራምፕ ጋር ጀምረውት ነገር ግን ስምምነት ላይ መድረስ አቅቷቸው ስድስተኛ ሳምንት የፈጀው የኒውክለር ምርት የማቆም ድርድር በአስቸኳይ እንዲጀመር ኢራናውያን በከፍተኛ ደረጃ ፍላጎት እያሳዩና ምናልባትም ለዶናልድ ትራምፕ ቀጥታ ይህንን ልመና በማቅረብ ላይ ነው የሚገኙት ማለት ነው። እንግዲህ የኢራኑ ከፍተኛ መንፈሳዊ መሪ የሚባሉት አያቶላ አሊ ካሚኒ ሳይቀሩ ወደ ወዳጃቸው ወደ የጎግ ማጎግ አዝማች ወደ ሆነችው ወደ ሩሲያ ሳይሄዱ እንዳልቀሩ ይነገራል። ብዙ ባለስልጣናት ለቀው ነው ያሉት ማለት ነው። እንዲሁም ደግሞ ይሄ ብቻ ሳይሆን በከፍተኛ ደረጃ የኢራን ባለስልጣናት ኢራንን በመልቀቅ ላይ እንዳሉ ይታሰባል። ዶናልድ ትራምፕ በበኩላቸው በቴራን በዋና ከተማ ላይ የሚኖሩ ኢራናውያን ኢራንን ቴራን ለቀው እንዲወጡ በሰጡት ማሳሰቢያ መሰረት በጣም ብዙ ነዋሪዎች ቴራን ለቀው ለመውጣት ከፍተኛ ትራፊክ ጃም ውስጥ ገብተዋል። የነዳጅ እጥረት አለ። የኢራን ኢኮኖሚ እየተንኮታኮተ ነው ያለው። በጣም አስፈሪና አስጊ የሆነ ነገር እየመጣ ነው ያለው ማለት ነው። እንግዲህ የዚህ ነገር ፍጻሜ ምንድን ነው የሚሆነው? አሁን ምንም ነገር መገመት ባይቻልም፣ ኢራናውያን ግን በልመና ወይም በድርድር እምቢ ብለው የነበረውን የኒክሌር ማብለያ ስራ የማቆም ወይም ደግሞ የመቀነስ ለምርት ብቻ በሚያስፈልግበት ደረጃ ኒክሌርን የማምረት እንቅስቃሴ ውስጥ እንዲገቡ ዶናልድ ትራምፕ አቅርቦላቸው ለስድስት ሳምንታት የተካሄደው ያ ድርድር አሁን ተመልሶ ወደ ጠረጴዛ እንዲመጣና በትክክል አሜሪካ በምታስቀምጠው የትኛውም ቅድመ ሁኔታ ለመስማማት እያሳዩ ያለው አዝማሚያ በከፍተኛ ደረጃ ዓለምን በሙሉ አገራ ሞት ውስጥ ከቶታል ማለት ነው። እንግዲህ ኢራናውያን እስራኤል እናጠፋታለን፣ ሞት ለእስራኤል፣ ሞት ለአሜሪካ በሚለው መፈከራቸው ይታወቃሉ። በኢራን የሚገኘው እስላማዊ መንግስት በከፍተኛ ደረጃ እስራኤል የምትባል ሀገር ከካርታ ላይ ሳት ነው እየሰራ ያለው። ለዛ ደግሞ ምናልባት ቢሳካና የኒኩሌር ባለቤት ብትሆን ኢራን የመጀመሪያም የመጨረሻም አላማዋ በጀርመን ናዚ ከተፈጸመው ስድስት ሚሊዮን አይሁዳውያንን የማጥፋት ዘመቻ በላይ አሁን በእስራኤል ምድር የሚኖሩ አይሁዳውያንን በሙሉ በኒኩሌር ታጠፋቸው ትችላለች። ግን ስጋቱ ለእስራኤል ብቻ ሳይሆን ለአውሮፓ፣ ለአሜሪካና ለቀረው ስጋቱ ለእስራኤል ብቻ ሳይሆን ለቀረው ዓለም በሙሉ እንደሆነ የታወቀ ነው ማለት ነው። ስለዚህ በፍጹም በፍጹም ኢራን የኒውክሌር ባለቤት ልትሆን አትችልም ብለው ዶናልድ ትራምፕ በሰጡት ተደጋጋሚ ወቀሳ ኢራናውያን አልተበገሩም ነበረ። ነገር ግን አሁን ነገሩ ከአቅማቸውና ከቁጥጣቸው በላይ የሆነ የኢራን የመከላከያ ኃይል በሙሉ ደቆና ተንኮታክቶ ኢራናውያን እንደገና ወደ ድርድር ጠረጴዛ ለመመለስ በከፍተኛ ደረጃ ጉጉት እያሳዩ ነው ያሉት ማለት ነው። እንግዲህ በመቶዎች የሚቆጠሩ ሰዎች በኢራን በኩል የተገደሉ ሲሆን በጣም ብዙ ቆስለዋል። እንዲሁም ደግሞ በ ኢራን የሚገኘው ብሔራዊ ቴሌቪዥን ጣቢያ በቀጥታ ስርጭት ላይ ያለው ህንጻ በመመታቱ ምክንያት በቀጥታ ሲቋረጥ ዓለም በሙሉ ጎድ ብሏል ማለት ነው። እዚህ ኢራናዊያን ከእስራኤል እየደረሰባቸው ያለውን የቀጥታ ድብደባ፣ ሚሳይልና ቦምብ ድብደባ መከላከል ያልቻሉበት ሁኔታ ነው ያለው። በስፋና በሌሎች ከተሞች የሚገኙ የኢራን የሚሳይል ጣቢያዎች እየተመቱ ናቸው ያሉት። የኢራን የነዳጅ ማከማቻዎች እየተመቱ ነው ያሉት። ኢራን ላይ ከፍተኛ ኢኮኖሚ ቀውስ እየተፈጠረ ነው ያለው። ማህበራዊ ቀውስ እየተፈጠረ ነው ያለው። ምናልባትም በጣም ብዙዎች እንደሚሉት በኢራን የመንግስት ለውጥ ለውጥ ሊሆን ይችላል። ኢራናዊያን ኢራናውያን በነጻነት እንዴት እንዴት እንዴትኛውም ሀገር በነጻነት መኖር የሚችሉበትን እድል ሊያባክኑት አይገባም እየተባለ ነው ያለው። ይሄ ማለት በአያቶላው የሚመራው እስላማዊ መንግስት ከኢራን ተገርስሶ ሌላ አዲስ ስርዓተ መንግስት በኢራን እንዲመጣ ብዙ አሜሪካን ጨምሮ ብዙ ሀገራት በመስራት ላይ ነው የሚገኙት ማለት ነው። እንግዲህ በዚህ ሁኔታ አራተኛ ጊዜ ነው ያስቆጠረው ጦርነት፣ አራተኛ ቀን ያስቆጠረው ጦርነት። በእስራኤልም በኩል ያው ያደረሰው ጉዳት አለ። እንደዚሁ በሃያዎች የሚቆጠሩ የሞት ሰዎች አሉ። ነገር ግን በኢራን በኩል ያሉ ሟቾች በመቶዎች የሚቆጠሩ ናቸው። እንደዚሁም በብዙ ቁስለኞች ኢራን ተሞልታለች ማለት ነውና እንግዲህ ይሄ እንዳልነው ነገሩ ዞሮ ዞሮ ወደ ራሻ ሄዷል። ኢራናውያን ባለስልጣናትን ጨምሮ ወደ ራሻ ጥገኝነትን እየጠየቁ እርዳታ እየጠየቁ ነው ያሉት። ምናልባት ቭላድሚር ፑቲን እንግዲህ በዚህ ጦርነት ውስጥ በምን ደረጃ ጣልቃ ሊገቡ ይችላሉ? ምክንያቱም የኢራንና አሜሪካንን ጦርነት አሜሪካ በቀጥታ ተቀላቅለዋለች። ለምን መጀመሪያ ነገሩ በጠረጴዛ ዙሪያ እንዲፈታ ዶናልድ ትራምፕ ለስድስተኛ ጊዜ በትዕግስት ለስድስተኛ ጊዜ ድርድር ላይ ነበሩ፣ ነገር ግን እየረገጡ እየወጡ ወይም ደግሞ የቀረበላቸውን ቅድመ ሁኔታ ባለመቀበል ምክንያት እስካሁን ድረስ አንድ ልባት ላይ ባለመድረሱ አሁን ኢራንን በሀይል አስገድዶ ወደ ጠረጴዛ ዙሪያ ማምጣትና ቶታሊ ኢራን የኒውክሌር ባለቤት የማትሆንበትን ሁኔታ ለመፍጠር ነው ዶናልድ ትራምፕ እየሰሩ ያሉት። እንግዲህ በአሁኑ ሰዓት እንደዚህ አይነት ቀውስ ላይ ነው የሚገኙ በቴል አቪቭ እና በፔታቲግቫ በሌሎችም ከተሞች ላይ የወደቁ ሚሳይሎች አሉ፣ ያደረሷቸው ጉዳቶች አሉ፣ የሞቶችም አሉ። በእስራኤል በኩል እንደዚሁ የደረሱ ውድመቶች እንዳሉ ይታወቃል። ነገር ግን የጉዳት መጠን ሲለካ በኢራን በኩል ያለው በብዙ እጥፍ የሚበልጥ ጉዳት ኢራን ላይ ደርሷል። ባጭሩ እየተባለ ያለው ኢራን የኢራንን ሰማይ የእስራኤል ጀቶች እንደፈለጉ እየተመላለሱበት ነው ያሉት። ወይም ወይም ደግሞ ኢራናውያን በፍጹም የመከላከያ አቅማቸው ሞቷል ነው የተባለ ያለው። መተኮስ አላቆሙም። ለምን በጣም ብዙ ቦታዎች ላይ የሚሳኤል ማከማቻዎች እንዳላቸው ይታወቃል። ከሁሉም አቅጣጫ ወደ እስራኤል ሚሳኤሎች ይተኮሳሉ። በጣም ብዙ ሰዎች የሚኖሩበት ጥቅጥቅ ያሉ እንደ ቴልቪቭ አይነት ከተሞች ላይ ጭምር ሚሳኤሎች እየወደቁ በሐይፋና በቴልቪቭ፣ ፔታቲክቫና በሌሎችም ከተሞች ላይ እየወደቁ ጉዳት እያደረሱ ነው ያሉት። ይሄ የታወቀ ነገር ነው። ያም ቢሆን ግን ጉዳቱ በማይነጻጽርበት ደረጃ ላይ ኢራን በከፍተኛ ደረጃ እየተንኮታኮተች ነው ያለችው ማለት ስለዚህ የኢራን ፍጻሜ ምን ይሆናል? ምናልባት ይሄ ያለቀውን የመጨረሻውን የስቅል 38ና 39ኙን የጎግ ማጎግ ሰልፍን በቀጥታ ስቦ የሚያመጣ ሊሆን ይችላል ተብሎ እየተሰጋ ነው ያለው። ምክንያቱም ኢራናውያን ነገሩን ለብቻቸው መመከት ስላልቻሉ ነገሩን ቀጥታ ወደ ራሻ ወስደውት ነው ያሉት። ራሻውያን ደግሞ ለዚህ ነገር የሚሰጡት ምላሽ አሜሪካ ወይም ሌሎቹ ሀገሮች አውሮፓን ጨምሮ በግልጽ እንዲገቡና ሌሎችም ጦርነቱን አለም አቀፍ መልክ እንዲይዝ ያስፈራል ማለት ነው። እንግዲህ ወገኖች የሚያስፈልገው ነገር በያቅጣጫው በያለንበት በእግዚአብሔር ፊት መሆን መጸለይና እግዚአብሔር ምሕረት እንዲያደርግ ሰላምንም እንዲያመጣ። ከዚያ ውጭ ምንም የሚፈጠር አዲስ ነገር ስለማይኖር ጥንቃቄ ያለው ህይወት እስፔሻሊ በእስራኤል የሚኖሩ እንዲሁም በኢራንም የሚኖሩ ወገኖች ራሳቸውን ሊጠብቁ የሚገባበት ጊዜ ነው። ምክንያቱም በየትኛውም ሰዓት ላይ ሚሳሌ ይወድቃል፣ ቦምብ ይወረወራል። በየትኛውም ሰዓት ላይ እንደዚህ አጋጣሚዎች ደግሞ ለሽብርተኞች የሚፈጥሩት እድል ስላለ ዝርፊያና ቅሚያ ሊኖር ስለሚችል ቀውስ ሰዎች የሚያመጧቸው አደጋዎች ስላሉ ብዙ ጥንቃቄ ያስፈልጋል ብለን እናስባለን። ይህንን ነው የምንመክረው። እግዚአብሔር የዘመን ፍጻሜ ላይ አድርሶናል። የኢራንና የእስራኤል ጦርነት ከሺህ አመታት በኋላ የተከሰተ የትንቢት ፍጻሜን ያለው የዚህ ነገር ፍጻሜ ጎግማጎግ ሰልፍ እንደ ደጋግሜ ነገራያቸዋለሁኝ ወደዛ እየድን ነው ያለ ነውና ዘመኑን ማስተዋል ይሆንልን። የምለው እንግዲህ ቀጣይ ነገሮችን ደግሞ እንደዚሁ ወደ እናንተ ለማድረስ ሞክራለሁኝ። ከእግዚአብሔር ቃል አንጻር እነዚህ ነገሮች እንዴት ይታያሉ የሚለው የኛ ዋነኛ ትኩረታችን ነው የሚሆነው። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ኢየሱስ ይመጣል።

መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላጋራ ኑሮ እንደገና ካምላጋራ

ከሞት ወዲያ ለኛ መጠለያ፣ ከሞት ወዲያ ለኛ መጠለያ፣ ከሞት ወዲያ ለኛ መጠለያ።